ያከሳኝ የሱማያ ጭቅጭቅ ነው ምናምን ያለችው፣ ሱማያ መልስ ሰጥታለች። እንግዲህ ስሙ ሳይሆን ንግስቴ መልስ ሰጥታለች። አንቺ ትናደጃለሽ እንጂ በእኔ አስጨንቆሽ ወይስ የእኔ ልጆች አስጨንቆሽ አይደለም ብላ መልስ ሰጥታለች። እና ሱማያ ደግሞ የሀየው ማለት ነው እኔ እና ሰኢድ ለማንኛዬ ትፈልጊያለሽ እንጂ እኔ እና ሰኢድ አንድ ላይ ለመሆን ልጆች እንዲያዩ አትፈልጊም። ዋሻለች ብላለች እንግዲህ መርፌ ደግሞ ባትዋጋበት ምክንያት አላት ይሆናል። ተማሪ ናት የተማረች ስለሆነ ብዙ ነገር ታውቃለች። ብላለች እንግዲህ እሱ እና እሱ ያውቃሉ የማያውቀው ጉዳይ የለም። እንደዛ ያለችው ሙያ ማለት ነው እንግዲህ እንዳያችሁ እንዳያችሁ ሙያ በጣም ተናዳ ነው እንግዲህ የተናገረችው ማለት ነው። አሁን ግን ወደ ያ በጣም ማይፈታ ጥያቄ ነው የጠየቀችው። ሰኢድ እንጃ ምን እንደሚመልስ እንደሚሰጥ ምን እንደሚል ብቻ እንጠብቀዋለን። እሱ ደግሞ አንዳንድ ዕለት ምን እንደሚወጣ ማለት ነው እንግዲህ ልጅ እንዳለ እና ልጁ የማን እንደሆነ አስመን ምረ ከነ ፎቶውን አንስተ ከነ አድራሻው ከነ ምኑ ሁሉም አስመን ምረ ላክልኝ ወደ እኔ በነገራችን ላይ ብዙ ሴቶች ይወዱታል፣ እርሱም ብዙ ሴት ይወዳል። በአንድ አይቆምም፣ በአንድ አይረጋጋም ማለት ነው። ምክንያቱም አሁን ሰውያ በአይን ብቻ ጉብቶባት አይደለም፣ ብዙ ነገር ከኋላዋ ሰርቶባት፣ ብዙ ነገር ከኋላዋ ደርሳበት ነው እንደዚህ የሆነው ማለት ነው። ሲታይ እንግዲህ ጥሩ ሰው ይመስላል፣ ግን የሴት እንትና ሁሉ ሴንስ አለው ማለት ነው። የሴት ሴንስ አለው ማለት ነው። ይህን ይሄ ያሳያል። ሰውያ እንዴት ተቀመጠል። ተረጋግቶላት ቁጭ ትላለች። በአሁን ሰዓት በሽታ አለ፣ ብዙ ነገር አለ፣ የሚታመንበት ሰዓት አይደለም እና አንተ ደግሞ በዚህ አይነት ብትቆጠብ ትሻላለሽ። ኃይሉን አውቀዋለች ከራሱ ኃይል እና ሌላ ሌላ ሴት ያለ ምንድን ነው አንተ እነዚህ የምትለው ማለት ነው። በነገራችን ላይ የሴት ብዛት ምንም አያደርግም። ሴት አንዷ የምትበቃ ከሆነች አንዷ ይበቃሃል ሴት ሞልድልህ እንግዲህ ለፊትን የተናገረችው በምትታይበት ርቀት ልጆንን ልጁን ሊያግዝልሽ መከራከር ስለሚያደርግ ስሙያ ደግሞ ብለህ ስትናገር ስሙያ ላይ ልጆች ይህን ብለህ እንግዲህ መልዕክት ስታስተላልፍ ያለችው ሰምተሃል ሰምተሃል። እኔ እኮ ብትከፍለኝ ስሙያ ትለዋ መጣለች ነበራለች። ይህን ይህን አስበው፣ ለብር እንደምትፈልግ ለብር ብቻ የጥቅም ብቻ እንደሆነች ይወቀው ማለት ነው። በነገራችን ውሸት እንደምትዋሽ ሁሉም ሰው አወቀባት ማለት ነው። አየሁ ማለት ነው። እናንተ የሚሻልህ እንግዲህ ይኸው ሁሉም ነገር አረግልሻለሁ፣ ሁሉም ነገር አስደስትሻለሁ፣ ምትፈለጊው ሁሉም ይኸው እጅ ግሬ ብለሃል እንግዲህ። ይኸው ሰሞያ ጥያቄ፣ ከባድ ጥያቄ አምጥታለች። እንግዲህ በምን እንደምትፋቱት ብቻ አላህ ይወቀው። እኔ አላቅም፣ ወላሂ በጣም ነው ግርም የሚለው። ስ ኬቴት እንደምታመጣ አላቅም። ለከ አንቺ በውስጥ ሺ ሁሉም አለ ማለት ነው አላወቅንም ነበረ። እዛም ጊዜ የመር ልጅ አላት ምናምን ልጅ ሚስት አለው የኔ ብሎ አልሄደም። ሚስት አለው ብላም ዘንቀን ተናግራለች። ተመርጋቾች እንደሰማችሁ ማለት ነው። የኔ ብሎ እኮ አይደለም ሚስት አለች። እዛም አዩ ተወቃ ትወቅ። ግን አላቅም እኔ ግን አቃል ምስጢር ሁሉም አሁን አሁን ነው የሚወጣው፣ እንጂ አልወጣም ነበረ ማለት ነው። አይታችኋል፣ እንደጉት እንግዲህ እየተባለው ሁሉም ሰምታችኋል ማለት ነው። እንግዲህ ከበፊት ጀምሮ ስሞ ያፈልግሻለሁ፣ ወድሻለሁ፣ እኔ ብቻ የምፈልገው ኮይ ልጆቼ፣ አንቺም ከፈለግ ልጆቼን አገኝ ብሎ እንግዲህ ሁሉም እየተናገረ ነው እያወራ ነው እንደሰማችሁት ማለት ነው። እንግዲህ ቤተሰቦች ሰዎች ጥንካሬ ማለት ነው። እኔ በእኔ አስተያየት ስሙያ በጣም ነው የማመሰግነሽ። በጣም ላይ ጎበዝ ሰው ነሽ፣ ጠንካራ ሰው ነሽ። ሁሉም ጥብቅ ጥብቅ ለተሰበረ ከገዛቸው ነው እንግዲህ ሁሉም ያወጣው ማለት ነው። እንደ ዋሸሽም የምናውቃለን ዋሽቶሻል ኃይሉን ዋሽታሻለሽ ስና ተደገሰም ብሎም ድል ያለ ድግስም ተደግሶ ቪዲዮንም ነው ታይታይ ይሻላል። እነዚህ ግን በሽታዎች ራስን ብሎ ወይም ባለስልጣኖችም እንደነበሩ ብዙ ነገር ተነጋግረዋል። ሰምታችኋል ማለት ነው። ግን ያ ሁሉም ተደብቆ ተቀብሮ ነበረ። አሁን ግን ወደ ውስጥ ወደ ውጭ ወጣ ማለት ነው። በነገራችን ላይ በጣም የሚከብደው ማለት ነው እና ያ ሁሉም ቪዲዮን ይሄን ይመስላል። ከወደዳችሁ ሼር ላይክ በማድረግ ቤተሰብ ሆኖ ሁላችሁ አሳባችሁን ኮሜንት ላይ ያስቀምጡ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቀን መልካም ጊዜ የሆነላችሁ። ባይባይ እወዳችኋለሁ።